ቤተሰብ በማርክና እንግዲህ በሄኖክ እንዲሁም በሄሉ ባላዛር መጥቻለሁ ማለት ነው። ማርክ እንግዲህ አይታችሁታል መጥቷል ማለት ነው። እና በመጀመሪያ ሄኖክ በራሱ ቻናል ስለመጣ ደስ ብሎኛል። እንግዲህ ሰምታችሁታል ማርክ የተናገረውን ለገና ከሁለት ወር በፊት የተቀረጸ ነው ተብሏል። ይህንን ቪዲዮ የላከችላት እንግዲህ እህታችን የረዱ ጓደኛ ናት ተብላለች። ይችልሽ ደግሞ በጣም እዚህ ማርክ ወንድማችን አንተ ይህን ነገር እንደማታደርግ ዘጠና ዘጠኝ ፐርሰንት ሁሉም ሰው ጠንቅቆ ያውቀዋል። እንግዲህ ታችን አውቃ ለተንኮል ቀርታ ልካም ከሆነ እውነቱ ከአንተ ጋር ስለሆነ እስከሚነስርህ ድረስ ምናምን እንደዚህ ነገር መናደድ የለብም። አንተ ጋር ነው እውነቱ ያለ መናደድ የለብም። ማርክ በጣም ጨዋ፣ አስተዋይ፣ አርቆ አሳቢ ነገሮችን ክፉንም ደጉንም በዝምታ የሚያልፍ በጣም ጠንካራ ልጅ ነው እና ይሄን ነገር እንደማታደርገው ቤተሰቦች ይረዱዋል በሙሉ ማለት ነው። ነገር ግን ነገሩን አግንተህ እስከምታጣራ ድረስ አንተ መናደድም መበሳጨትም የለብም። እውነት ነው የምላችሁ፣ በጣም ተናዷል፣ በጣም ተበሳሽቷል። እንጃ እኔ በዚህ ልክ ምን አስባ እንደሆነ። እንግዲህ ረዱን ነው የሚያውቃት ረዱን አትጓደኘው አይታችኋታል ቪዲዮ ላይ። የእሷ ጓደኛ ናት እንደዚህ ያደረገች በጣም አጸያፊ ነገር ነው። ለገና እንግዲህ ጠጥች ነበረ ብሏል። ጠጥቼ ነበረ ሩም ሩም ከያዝነ በኋላ ከዛ በኋላ የተፈጠረውን ነገር ነው። እንዴት እንዴት አደርጋለች እኔ ምንም እንዳልሰራው መታ እንድትናገርልኝ ነፃ እንድታወጣልኝ ነው ያለው። አንተ ነፃ ነው ሲጀመር፣ አንተ ልብን ስለምታውቅ፣ አንተ ጋር ምንም ስላ ሰራ ምንም የሚያስፈራ ነገር የለም። ምንም ይጓታል ማለት ነው ማርክ፣ እጅግ በጣም ይገርማል ማለት እንዴት እንዲህ አይነት ነገር ቪዲዮ ቀርታ ለሮዚ ትልክላታለች። ሮዚ ይሄን በማየት እንግዲህ የሚሰማትን ስሜት እናንተም ታውቁታላችሁ። ይሄ ነገር ግን ወዴት ወዴት እየሄደ እንደሆነ በጣም ከባድ ነው እውነት ለመናገር ብቻ። አላዛርም እንግዲህ ትናንት ወደ እናቱ ጠቅሎ ገብቶ አንድ ቪዲዮ የሚያሳዝን ቪዲዮ ለቋል። እናቱም እንግዲህ የሰጠችውን መልስ ሰምታችኋል። ስለ እሱ እስኪ ጠቅላላ አድርጌ የምለዋል ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችኋል? ሰላማችሁ ይዛ በያላችሁበት። ውድ የቻናል ቤተሰቦች እንኳን ወደ ቻናል የመጣችሁ፣ የሄሉ እንዲሁም ደግሞ የማርክ ቤተሰቦች አመሰግናለሁ። ቻናሌ ላይ ሰብስክራይብ እያደረጋችሁ ነው። እንዲሁም ደግሞ ሄሉና ማርክ ይታረቁልን እያላችሁ ብዙ እያላችሁ ነው እና ቲክቶክ ላይ የትኛው ሚዲያ ሄሉ እና ማርክ ቢታረቁ ደስ ይለኛል እኔ ከምንም በላይ ማለት ነው። ምንም ይሁን ምን እነሱ ቢታረቁ እና የእነሱ ችግር ቢፈታ ደስተውን አልችለውም። ነገር ግን ይሄ የማይሆንበት ነገር እንግዲህ ለምለም እንደሰማችኋት፣ እንክታርጋ ተናግራለች። ማርክም የማይፈታ ነገር ነው ብሏል። ግን ደግሞ ከፈጣሪ በታች የማይፈታ ነገር ምን አለ? ስለዚህ ፈጣሪ ያውቃል። አሁን ማርክና ሄሉ ከተለያዩ አንስተው ማርክም ሰላሙን አላገኘም። ያው ከቤዚ ጋር ጥሩ ጊዜ እያሳለፈ ነበር፣ አልፎ አልፎ ግጭት አለ። ሄሉ በጭራሽ ያው አሁን ላይ ጣፍታለች ማለት ይቻላል። ሁለት ቀን ነው ምናምን እየሆናት ነው ከቻና አሏ። እንግዲህ ስላላዛርም ብዙ ነገር እኔ ሰምቼ ነበረ ስላችሁ በቃ ሄሉና አላዛር በስራ ጉዳይ ነው እንጂ ምንም አይነት የፍቅር ግንኙነት እንደሌላቸው አስረግጣችሁም እየነገራችሁ ነው። እኔ እውነት ለመናገር ሄሉና አላዛር በቃ ወደ ፍቅር መንገድ እየሄዱ እየተጓዙ ነበር የመሰለኝ ምክንያቱም በቃ ከማየው አንጻር ከሁሉ ነገራቸው አንጻር በጣም ደስ እያለኝ ሄሉ ከነበረችበት ነገር ወጥታ እንደዚህ ከአላዛር ጋር በመሆኗ በጣም አላዛር ደግሞ ምርጥ ሰው መከታ የሆነ እሷን የሚያበረታታት ቃል የለኝም፣ ለአላዛር ማለት ነው። እውነቴን ነው የምላችሁ። ነገር ግን ሁሉ ነገር ከተጓዙ በኋላ መጨረሻ ላይ በማይሆን ነገር ነው እንግዲህ ይሄ ነገር የተሰበሩት ሁለታቸውም ማለት ነው። እንግዲህ ዋናው ቁም ነገር አሁን አላዛርና ሄሉ ቢታረቁም በስራ ጉዳይ እንጂ በፍቅር ጉዳይ አብረው እንደማይቀጥሉ ግልጽ ነው ማለት ነው። ምክንያቱም የሃይማኖት ጉዳይ አለ። እኔም ሰምቻለሁ፣ ግን ለማረጋገጥም ስሞክር አላዛርም ከቪዲዮ ላይ ተናግሯል ብላችሁኛል። አላዛር ሃይማኖቱ ኦርቶዶክስ እንዳልሆነ ነግራችሁኛል ማለት ነው። ስለዚህ ከምንም በፊት ሃይማኖት ይቀድማል። እውነት ለመናገር ሲጀምር ሃይማኖታቸው አንድ ያልሆነ ሰው ወደ ፍቅር መግባት የለባቸውም። ስለዚህ ሄሉና አላዛር የፍቅር ጉዳይ የሚባል ነገር የላቸውም ማለት ነው፣ ስራና ስራ ነው ብቻ እየሰሩት ያሉት። ግን ደግሞ አላዛር መጨረሻ ላይ የሰጣት ስጦታ በእንደዚህ አይነት መልኩ ባይሆን ጥሩ ነበር። ምክንያቱም ይሄ የሃይማኖት ጉዳይ ስለሆነ ምን አለ ሌላ ስጦታ ሰጥቶ ፍቅሩን ቢገልጽላትና ቢጠይቃት ይሻል ነበረ በሃይማኖት ጉዳይ ስለሆነ ሄሉ ደግሞ አይታችኋታል በጣም ነው ያመረረች ያከረረችው እና ብቻ አላቅም እንግዲህ ማርክም ደግሞ ከቬዚ ጋር ያለውን ነገር እያያችው ነው እኔ በጣም እኔ እንጃ ሁለቱም ጋር ብትንትን ያለ ነገር ወይ ፈጣሪ ምናለ ሄሉንና ማርክን ቢያስታርቃቸው ምክንያቱም አላዛርና ሄሉ አንድ ላይ በፍቅር የማይሄዱ ከሆነ እኔ እንጃ ከዚህ በኋላ ቢገናኙም ለስራ ብቻ ነው የሚሆኑት። ብቻ አላዛር በጣም ውስጡ ተጎርቷል። ሄሉም እንደዛው ማለት ነው። ሁለታቸውም ጋር ጥፋት አለ። እውነት ለመናገር ሄሉም እንደዛ መናገር አልነበረባትም። አላዛር ሚዲያም ማውጣት አልነበረበትም። በሃይማኖትም መምጣት አልነበረበትም። ይዞት የመጣው ነገር እውነት ለመናገር እሺ እንድትይኝ ነው ያለው። እኔ ቪዲዮውን በደንብ ነው የሰማሁ የምሰማችው። እሺ እንድትይኝ ካላንች ሌላ የለኝም፣ እምቢ እንዳታይኝ፣ ፕሮሚስ እንድትገቢልኝ ሲል እኔ እንዲሁም የሆነ የ ፍቅር መገለጫ ደብዳቤ ወይም ደግሞ ውስጥ በቃ ስለቀለበት ምናምን ነገር ይሄን ማስበው የነበረ ግን ነገር ሌላ ነው። የሃይማኖት ጉዳይ መጽሐፍ ነው ሆኖ የተገኘው። ይሁን ግን ያው ሄሉም ደግሞ ይሄን ሲሆን ተናዳ ያልሆነ ነገር ስድብ፣ ምናምን ነገር ብላለች፣ ይቅርታም ጠይቃለች። ችግር የለውም። አሁን ሁለቱም ይቅርታ ስለተጠያየቁ አሁን ዋናው ነገር ሄሉና አላዛር ቢገናኙ በስራና በስራ ጉዳይ እንጂ በፍቅር ጉዳይ ምንም አይነት እንደማይኖር ግልጽ ነው ማለት ነው። ለማጥራት ያክል ነው። እውነት ለመናገር እኔ እንደዛ አልነበረም። ስከታተላቸው የነበር ወደ ፍቅር እንደሚገቡ ፍቅር እንዳላቸው ነበር የሚመስለኝ በሚያሳዩን ሪያክሽን ማለት ነው። ሚዲያ ላይ አንድ ሰው በሚያሳየው ሪያክሽን በቃ ፍቅረኛሞች ናቸው ብዬ አስቤ ነበር። ይሆናሉ ብዬ ነበር። የራሳቸውን የግላቸውን ህይወት እያጸዱ ስለመጡ ሁልጊዜ ይፈታተሹ ነበረ አላዛር እና ሄሉ ማለት ነው። ለዛም እኔ በቃ ምርጥ ፍቅረኛ ሞች ይሆናሉ እያልኩ ነበር። እኔ እንጃ የሃይማኖት ነገር ትንሽ ግራ ይገባል። እናቱም ጋር እኔ እየሰማው ነበር እና ተሽሎሻል ወይ ምናምን ሲላት ትንሽ አሟት ነበር መሰለኝና እና እግዚአብሔር ይመስገን ብላ ነው ስትመለስ የሰማት ስለዚህ አላዛር እንዴት ነው ማለት እምነቱ እንዴት ሌላ ሊሆን ይችላል? እሱም ሳዳምጠው አንዳንድ ጊዜ እግዚአብሔር